የኩላሊታችንን ጤና ለመጠበቅ የሚያግዙ ስድስት ቀላል መንገዶች። በደም ውስጥ ያለን ቆሻሻ እያጣራ በሽንት መልክ የሚያስወጣው ኩላሊት በጣም አስፈላጊ ከሆኑ የሰውነት ክፍሎች አንዱ ነው። እንደ ዓለም አቀፉ ኒፍሮሎጂ ማኅበር ደግሞ የደም ግፊትን ከመቆጣጠር ባለፈ በሰውነት ውስጥ ያለን የኬሚካል ሚዛን ለመጠበቅ ያግዛል። በጣም ወሳኝ የሆነው አገልግሎቱ ደግሞ ቀይ ደም ሕዋስ እንዲዘጋጅ ድጋፍ ማድረጉ ነው። ስለዚህም ኩላሊት ሲጎዳ መዘዙም ብዙ ነው። በአሁኑ ጊዜ በመላው ዓለም በርካታ ሰዎች በኩላሊት ሕመም ይሰቃያሉ። ከሰሃራ በታች ባሉ የአፍሪካ አገራት የኩላሊት ሕመም በከፍተኛ ፍጥነት መጨመሩን ባለሙያዎች እየገለጹ ነው። ሕመሙ የጸናባቸው በሕይወት ለመቆየት ዳያሊሲስ ወይም የኩላሊት እጥበት ያውም ቢያንስ ቢያንስ በሳምንት ሁለት ጊዜ ለማድረግ ይገደዳሉ። ይህ ደግሞ በበጎ አድራጎት ወይም በመንግሥት ድጋፍ ካልተደረገ ቀላል የሚባል ገንዘብን የሚጠይቅ ነገር አይደለም። ይህ የኩላሊት እጥበት ወይም ዳያሊሲስ እክል በገጠመው ኩላሊት ምትክ በማሽን እገዛ የሚደረግ የደም ማጣራት ሥራ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለውም የሚከተሉትን ስድስት ወሳኝ ነጥቦች በመተግበር የኩላሊትን ጤና መጠበቅ ትችላላችሁ። አንድ በቂ ውሃ ይጠጡ። ኩላሊታችንን ጨምሮ ለአጠቃላይ ሰውነታችን ጤንነት አስፈላጊ የሆነውን ውሃ በብዛት ይጠጡ። እንደ የስኳር በሽታ፣ የደም ግፊት እና የመሳሰሉ ለበሽታው ተጋላጭ የሚያደርጉ የጤና እክሎች ካሉ ደግሞ ውሃ መጠጣት በደንብ ይመከራል። የቀዶ ሕክምና ያደረጉ ሰዎችም ከሕክምናው በኋላ በቂ ውሃ እንዲጠጡ ባለሙያዎች ይመክራሉ። ሁለት አልኮልና ሲጋራ ማቆም። የሚወስዱትን አልኮል መጠን ይቀንሱ። ሲጋራ ማጨስም ያቁሙ። እነዚህም ማድረግ ደግሞ ለኩላሊት ብቻ ሳይሆን ለአጠቃላይ የሰውነታችን ጤና እጅግ መጣም ጠቃሚ በመሆናቸው ተግባራዊ ማድረግ ጥቅሙ ብዙ ነው። ሶስት ከእጽዋት ከተቀመሙ ነገሮች ይጠንቀቁ። ለጤና እና ለሌሎች የተለያዩ ነገሮች በቅርብ ሰዎች ወይም ባለሙያ ነን በሚሉ ሰዎች ምክር ከተለያዩ ነገሮች የተቀመሙ ነገሮችን ከመጠጣታችን በፊት ቆም ብለን ማሰብ ይኖርብናል። በተለይም ክብደት ለመቀነስ እና ለተመሳሳይ ጠቀሜታ በቤት ውስጥ እና በሌላም ቦታ የሚዘጋጁ መጠናቸው እና ይዘታቸው የማይታወቁ የእጽዋት ውጤቶችን መውሰድ ችግር ሊያስከትል ይችላል። በአሁኑ ወቅት ደግሞ ለጤና ጠቀሜታ አላቸው ተብለው የሚዘጋጁ እጽዋትን በተመለከት በማኅበራዊ ሚዲያዎች ላይ በስፋት መረጃዎች ይሰራጫሉ። ሁሉንም ማመን ይከብዳል። ስለዚህም እነዚህን የእጽዋት ውህዶች ከመውሰዶ በፊትም ሐኪሙን ማማከር ይመረጣል። ይህንን ሲያደርጉ ደግሞ አንድም ኩላሊትዎን ሁለትም ሙሉ ጤናውን ከጉዳት ይታደጋል። አራት መድኃኒቶችን ያለ አግባብ አይወሰዱ። ከሐኪም ካልታዘዘ በስተቀር መፍትሄ ነው ስለተባለ ወይም ሌሎችን ስላሻለ የትኛውንም አይነት መድኃኒት መውሰድ አይገባም። በተደጋጋሚ የሚከሰቱ ህመሞችን ለማስታገስ አዘውትረን የምንወስዳቸው መድኃኒቶች እፎይታን የሰጡን በሚመስለንም ለጉዳት ሊዳርጉን ይችላል። አንዳንድ የህመም ማስታገሻዎች እና ሌሎች መድኃኒቶች የተለያዩ የአካል ክፍሎች ሊጎዱ ይችላል። ለዚህ አንደኛው ተጋላጭ ደግሞ ኩላሊት ነው። ስለዚህም በባለሙያ ያልታዘዘ የትኛውንም መድኃኒት ከመውሰደው በፊት ሐኪም ምክር ማግኘት ሊከተል የሚችልን ያስቀራል። በተጨማሪም መድኃኒቶችን በባለሙያዎች ከማይሸጡባቸው ቦታዎች አይግዙ፣ አይጠቀሙ። አምስት ምርመራ ያድርጉ። በተቻለ አቅም ከስንት ጊዜ አንድ ጊዜ ኩላሊትን ብቻ ሳይሆን የሌሎችንም የአካል ክፍሎቻችንን ጤንነት በምርመራ ማረጋገጥ ያስፈልጋል። በዚህ ጊዜ በተለያዩ ምክንያቶች እያቆጠቆጡ ያሉ ከባድ የጤና ችግሮችን ስር ሳይሰዱ ለማወቅ ስለሚቻል በጊዜ በመታከም ለመዳን ዕድል ይፈጠራል። ለኩላሊት ደግሞ በተደጋጋሚ ሳይሆን ከተቻለ ባለሙያዎች በሚመክሩት የጊዜ ልዩነት ውስጥ የአልትራሳውንድ ምርመራ ማድረግ ጠቃሚ ነው። ምንም አይነት ምልክት ባይታይ እንኳን ቢያንስ ከሁለት እስከ አምስት ዓመት ባለው ጊዜ ውስጥ አንዴ በአልትራሳውንድ መታየት ይመከራል። ይህ ደግሞ የኩላሊትንና የሌሎችንም የአካል ክፍሎችን ጤንነት ለማወቅ እና አስፈላጊውን ሕክምና እንዲሁም ጥንቃቄ ለማድረግ ያግዛል። ስድስት የደም ግፊትዎን ይቆጣጠሩ። በአሁኑ ወቅት በዓለማችን እየተስፋፉ ካሉት ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነው ከፍተኛ የደም ግፊት አንዱ ነው። የደም ግፊት አንዱ የጤና እክል ሆኖ ሳለ መቆጣጠር ካልቻልን ሌሎች የጤና ችግሮችን ሊያስከትል ይችላል። ስለዚህም ከ40 ዓመት በላይ የሆኑ ሰዎች የደም ግፊታቸው የጨመረ መሆኑን በሚረዱበት ጊዜ ችላ ሳይሉ በቁም ነገር ሊከታተሉት ይገባል። ከፍተኛ የደም ግፊት የምልክት አልባ የኩላሊት ችግር የመጀመሪያ ምልክት እንደሆነ ባለሙያዎች ስለሚገልጹ የደም ግፊትን በመቆጣጠር የኩላሊትን ጤና መጠበቅ ይቻላል።